በጌታ በኢየሱስ ስም ሰላማችሁ ብዝት ይበል እያልኩ ዛሬ ለምን አላህ ኢሳን ወደ ራሱ አስነሳው? በሚል ርዕስ እንማማራለን። ከዚህ በፊትም እንዳየነው ለመናገርም እንደሞከርኩ በተለያዩ ሐዲስ መጽሐፍት ላይ ለምሳሌ ሳይ አልቡካሪ 6929 ላይ የነቢዩ ስም ባይጠቀስም አንድ ነቢይ ከወገኖቹ በደረሰው ድብደባና እንግልት፣ አልፎም እየተሰቀለ ያለ እየተገደለ እያለ ደሙ በፊቱ በግንባሩ እየፈሰሰ ያለው ነገር አለ አምላክ ሆይ ሕዝብ የሚያደርጉትን ስለማያውቁ ይቅር በላቸው እንዳለና ይህንኑ ተመሳሳይ መልእክት እዛው ሳይ አልቡካሪ 3477 ላይ እንደገና፣ ራድ አሻሊን መጽሐፍ 1 ሐዲሱ 36 ላይ ተመሳሳይ መልእክት ያስቀምጣል። እነኝን ስናይ አንድ ጥልቅ ምስጢር እንድታውቁ የሚፈልገው ነገር አለ። ሙስሊሞችና ስለ ኢየሱስ ሞት ለምን ቁራን ሊሸፍነው ሞከረ? ለምን ሊደብቀው ሞከረ? ኢየሱስ እንደ ሞተ ወይም ደግሞ እንደ ተሰቀለ የተለያዩ ኡስታዞች የተለያየን ነገር ሲናገሩ ከዚህ ፊትም አይተናል። እንዲሁም ቁራን ምዕራፍ 3 ቁጥር ምስትሌ፣ አላህ ኢየሱስን እገላለው፣ ወደ ራሴ አስነሳለሁ እንዳለው ይህንን ኢብንከቲር እዚ እዚሁ ምዕራፍ 3 ቁጥር 55ን ሲያብራራ የተናገረው ነገር አለና አላህ ኢየሱስን ለሰባት ሰዓት ያህል ገሎት አስነስቷል እንደሚሉ፣ እንዲሁም ለሶስት ቀን ከሞተ በኋላ እንዳስነሳ፣ እንዲሁም ለሶስት ሰዓት ከሞተ በኋላ እንዳስነሳ የተለያዩ ሰዎች እንደተናገሩ ኢብንከቲር እንዳስቀመጠ አይተን ነበር። በአንድ በኩል ኢየሱስ እንደተገደለ፣ በሌላ በኩል ደግሞ ኢየሱስ መሰቀሉን የሚደብቅ ለምንድን ነው? እንዳልተገደለ አድርጎ የሚደብቀው ለምንድን ነው ብለን ራሳችን እንድንጠይቅ እፈልጋለሁ። ይህንን ደግሞ ቁርአን ምዕራፍ 5 ቁጥር 117 ላይ አላ ከገደለኝ በኋላ እቅዱን እንዳሟላ እንዳሳካ ኢየሱስ እንደተናገረ ከዚህ ፊት አይተናል። ነገር ግን ለምን ይሄ ሊሆን ተፈለገ? ወደ መጽሐፍ ቅዱሳችን ከመሄዳችን በፊት በደንብ አጽኖ ሰጥተን እንድንጠይቀው ምፈልገው የኢየሱስ መሞት እና መነሳት ለምን ሊደበቅ አስፈለገው? ይህ የተለያዩ የሐሰት አስተምሮቶች ትኩረት የሚያደርጉበት ቦታ ነው። ይህንን ያን እስልምና ትንሳዮም ለምን መግፋት አስፈለገው የሚለው ጥያቄ ውስጥ አስገብተን ቅድም የተባለው ነቢይና ኢየሱስ ወንጌላት የተናገረውን ነገር ትኩረት መሰጠት እንዳለበት እያሳሰብኩ ማለፍ እፈልጋለሁ። ሉቃስ ምዕራፍ 23 ቁጥር 34 ላይ ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው እጣ ተጣጣሉበት ይላል። አስተውላችኋል። እንዲሁም ሮሜ ላይ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማለደው ክርስቶስ ኢየሱስ ነው። የኢየሱስ የመሞቱና የመነሳቱን ጉዳይ የመደበቃቸው ምስጢር ኢየሱስ የከፈለው ዋጋ ያስገኘውን ውጤት እንዳልናስተውል ጀምር ነው። ስለ ትንሣኤው ስናይ ወንጌላት ትኩረት ሰጥተው ረዥም ጊዜ ጊዜ ወስደውበት ተርከዋል። ዮሐንስ ሃያን ስናይ እንዲሁም ሌሎች ሶስት ወንጌላትን ማቴዎስ፣ ማርቆስ፣ ሉቃስንም ስናይ ስለ ክርስቶስ መሞትና መነሳት ትኩረት ሰጥተው ነው የዘገቡት። ለምን ከተባለ የእምነታችን መሰረት ስለሆነ አንደኛ ቆሮንቶስ 15ን ስናይ ራሳችንን ለመስጠት ምክንያትም ስለሆነ ራሱን ለእግዚአብሔር ሊሰጥ ያልፈለገ የራሱን ማንነት ሊያጎላ የሚፈልግ ነው። ስለ ክርስቶስ ትንሣኤ አጽንኦት ሰጥቶ መናገር የማይፈልግ እኛ የምናገኘውን ትንሳኤ እርሱ ኢየሱስ በኩር ሆኖ የመጀመሪያ ሆኖ እንደተነሳ ማብሰሪያ ነው። በክርስቶስ አምነው የዳኑ የሰው ልጆች ሁሉ ሊያገኙት የሚገባ ትንሳኤ እንደሆነ ለማሳየት ሮሜ 8፥29 ላይም ልጁ በብዙ ወንድሞች መካከል በኩር የሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። ይህን ግልጽ ለማድረግ የማይፈልጉ ሰዎች ወይም ሃይማኖተኞች ከወንጌላትም ስናነብ ኢየሱስን ሰርቀውታልን ብለዋል፣ ደብቀውታልም ብለዋል፣ አልተነሳም ውሸት ነውም ለማለት ሞክረዋል። ግን የኢየሱስ መነሳት ዮሐንስ ወንጌል ምዕራፍ 20ና 21ን ስናይ አንደኛ ኢየሱስ መነሳቱን ለማርያም እራሱን ራሱን በመግለጥ አሳይቷል። ለደቀ መዛሙርትም ተገልጧል። ለቶማስም ራሱን አሳይቷል። እንዲሁም ለብዙ ሰዎች እራሱን እንደገለጠም እናያለን። አንደኛ ቆሮንቶስ 15 ላይ ጳውሎስ ሲናገር ለክራፋ እንደተገለጠ ወይም ለጴጥሮስ እንደተገለጠ ለ12ቱ ደቀ መዛሙርት እንደታያቸው መጨረሻ ላይ ሲናገር ለእኔ ለማረባው ለጭንጋፉም ብሎ ይናገር፣ ከዛም አልፎ ወደ 500 የሚያሉ ሰዎች እንደተገለጠም እዚህ ክፍል ላይ ይናገራል። የኢየሱስ መነሳት የሰጠን ነገር እንዳለ እንዳና የሚያስተውልም ጭምር ነው። እነኚህ ሰዎች ስለ ኢየሱስ ትንሣኤና ሞት ለመደበቅ ወይም ደግሞ ግልጽ አድርጎ ለመናገር ያልደፈሩት ኢየሱስ ሲነሳ አዲስ ማንነትን ነው የሰጠን። አሮጌውን ሰው አዳማዩን ሰው የሚሽር ማንነትን ነው የሰጠን። በክርስቶስ የምናገኘውን አዲስ ፍጥረት እምነታችንን ሙሉ የሚያደርግ የእግዚአብሔርን ልጅነት ወንድሞች ተብሎ የተጠራ ነው። አባት እግዚአብሔር ይሆን የፈለገው ይሄን ምን ስራ እንድንቀበልም ስለፈለገም ጭምር ነው። አባት መሆኑን የምናውቀው ይሄ ስራን ሲገልጥል ስንረዳው እግዚአብሔርን አባ አባ ትብረን የምንጠራው ይሄንን የትል ሳይሆን ሀይፍ ስናምንና የተከፈለንን ዋጋ ስንረዳ ሊጎች እንዳገር ለደን ስናምን አዲስ ፍትነት መሆናችሁ ይናረዳደታኝ ማህመድ እስልምና እንደሚጠፋ ይተናገረው በስተመጨረሻ ሲሆንም በ

መልሶ መጥቶ እንደሚወስደን ተስፋ ሰጥቶናል። ዮሐንስ 13ንም ስናይ ዮሐንስ 14ም በደንብ ያሳየናል። ዮሐንስ 13 የወደዳቸውንም ብሎ ይናበያል። የእሱ ፍክር እስከ መጨረሻ እንደሆነ፣ ፍክሩ የጠለቀ እንደሆነ፣ የወንድማ ማችነትና የልጅነት ፍክር እንደሆነ መጽሐፍ ቅዱሳችን በደንብ ያሳየነ እና ማትሳቱ ነቢዩ መሐመድ ኢየሱስ ተመልሶ መጥቶ ጂዚያን እንደሚያስወግድ፣ ለእስላማዊ መንግስት የሚደረገን ግብር እንደሚያስወግድ እንዲሁም ደግሞ መስቀልን እንደሚሰብር ወያን እንደሚገድል ሰላምን እንደሚያወድ ትክክለኛ ዳኛ ሆኖ እንደሚገለጥ ራሱ ሙሐመድ ተናግሯል። ኢየሱስ ሲመጣ እስልምና ይጠፋል። ስለሆነም ወገኖቼ አንድን እውነት እንድናውቅ እፈልጋለሁ። በዚህ የትንሳኤ በዓል ስንሆን ትንሳኤያችንን ልናጋራችሁ ስለሚያስፈልገን ኢየሱስ ተነስቷል። ወንድሜ እህቴ፣ የተነሳው ላንተና ላንቺ፣ የተነሳው ለኛ፣ የተነሳው በሕይወት ላለን ለኛ እንጂ ለሞት ወደማ አመጋደር ማማ ጅስ በተሰጠው ግያዝ

ጠብቀው ነፍቃት ቅዱሳችን ያዘና ኢየሱስ ይመጣል። ሙሹታይኩም አሜን ማራናታ ትለዋለች። ኢየሱስ በቅርብ ይመጣ። እግዚአብሔር ባርካችሁ። ቀጣይ የትምህርቱ ጊዜያችን ልፍክ እንገናኝ። የጌታ ሰላም ከሁላችን ጋር ይሁን። ማራናታ፣ የተነሳው ጌታ በእርግጥ በቅርብ ተመልሶ ይመጣል። አሜን። ጌታ ሆይ ቶሎ ና።